አሰላሙ አለይኩም ወራህመቱላህ ወበረካቱ ውድ ዩቱብ ቤተሰቦች እንዴት ናችሁ ደህና ናችሁ ይ እኔ ያለሁኝ አልሐምዱሊላህ እኔ በሩታ ምን አይነት አስተሳሰብ እንዳላት እኔ አላቅም በእርግጥ የየው ሁሉ ጭንቅላት ይለያያል ብዬ ነው ማስበው እንደ እኔ እንደ ራሴ ማለት ነው ለምን አትሉኝም ሩታ ማለት በስነ ስርዓት ቁጭ ብላ አልታረሰችም በሉ አንድ ሁለተኛ ነገር ደግሞ በእርግዝና ዋሳት እራሱ እኔ ትወድቃለች የሆን ነገር ትሆናለች፣ እያልኩ ነው። እንደዛ እየተሰቃየች አርግዛለች። በእርግዝና ዋሳት አንድን ቀን መቶ በስነ ስርዓት እንኳን የሴት ልጅ ክብር የሚሰጣክል አልተንከባከባት የምችል ልጅ ማለት ነው። በጣም ተጎድታለች። ገና ደግሞ ወልዳ ደግሞ እንደዚህ እያሰቃያት እስከ መች ነው ኑሮ የምትገፋው? አምናበት ወዳ እንኳን ብትገባ ተነጋግረው ፕራንክ ለማድረግ ገንዘብ ለማግኘት ተነጋግረው ቢገቡ እንኳን እች ልጅ ግን ነገ ህይወቷ ግን እንደሚበላሽ ከዚህ በፊት ባለው ቪዲዮ ነግሬያቸዋለሁ። እኔ ራሱ ማለት ነው አሁን እኮ አምርራለች። በቃ በቃ፣ እኔ አልፈልግም፣ በቃ መቆም አለበት። እኔና እንትን እንችላለን። ያ ነገር ስለተፈጠረ ግን እኔ እየቆሰልኩኝ ህይወቴን ከአንተ ጋር መቀጠል አለብኝ ማለት አይደለም። በምታስፈልገው ሰዓት ትኖራለህ፣ በማስፈልገው ሰዓት ሁሌ እኖራለሁ። በቃ አለቅ አንተ በምታስፈልገው ሰዓት አለክ፣ እኔም በማስፈልገው ሰዓት አለው። ምን ላየውም አንችልም፣ በቃ አለቀ። ነገር ግን እኔ እናንተ መሀል ያለው ነገር መቆረጥ አለበት የተሳሳተ መስመር ስለሆነ ሩታላንችን የተሳሳተ ለነ ግን የተሳሳተ መስመር አለምለም የተሳሳተ መስመር ነው። ትክክለኛ መስመር ነው አይደለም ይህን ማሰብ የለብሽም። ትክክለኛ መስመር ነው አይደለም ነው አይደለም ለምንድነው እንደዚህ የምትየው? ስላልሆነ በቃ አይደለማ። ከዛ በፊት እንዴት ነበር? እናንቺ ምን ኖረው? ራሴን እያሳመንኩት በግድብ ይሆን ግድብ ነበር እንዴ ከኔ ጋር እየኖርሽ የነበረው? እስከ ዛሬ እኔ አስገድጄሽ ነው ሰዎች አስገድደውሽ ነው እንዴ ከኔ ጋር እየኖርሽ የነበረው? ፈልገሽ እና ፈቅደሽ እኮ ነው አይደለ ነበረ? ብዙ ሰውም ሲጠይቅሽ ፈልጌ እና ፈቅጄ፣ ብዙ ችግርም ሲገጥመን ፈልጌ እና ፈቅጄ እኮ ነው ብለሽ እየኖርሽ የነበረው አይደለም ነበረ? ነገር ግን በቃ መስመራችን ትክክል አይደለም አልገባህም። በቃ ኔላንተ አልተፈቀድኩም ባንተምነን ያልተፈቀድክም ሄድ ሳሳተ መስመር ነበር የመረጥ ነው ሚሆን መስሎን ነበረ። እንጃ ምን እያዳመጥን እንደነበር አላቅም። ሁኔታዎችና እኛ የምናስበው ነገሮች ተገላቢጦች ነው ታውቃለህ። የሰማይና የምድርን ያህል ርቀት አላቸው። እኛ የምናስበው ሰማይ ያለውን ነው። ነገር ግን የኛ ነገር ያለው እታች ነው። መገጣጠም አይችልም። ሩታ ግን አሁን ነው የገባሽ ማለት ነው እየገባሽ ነው አሁን አሁን። እኔ የተናገርኩኝ ከዚህ በፊት ቪዲዮ የገብታችሁ ብታዩት፣ ሩታ ተይ። አንዳንዴ ቀልድ አድርገን የምናያቸው ነገሮች ቁም ነገር ሆኖ ይመጣሉ። ተይ፣ ወንድ ልጅ ይሳሳታል። ወንድ ልጅ የመሳሳት ባህሪ አለው። ተይ፣ እኛ ኮ ማለት ነው ሴቶች ስንባል ስናገባና ሳናገባ አንድ አይደለን። ሳናገባ እራሳችን እንጠብቃለን፣ እንኳኳላለን፣ እንለብሳለን። ካገባን በኋላ ግን ብዙ የምንቀንሳቸው ነገሮች አሉ። ለምን የምንዋደደው እራሱ ማለት ነው እራሳችን ትሪትመንት ስለማናደርግ ራሳችን ስለማንጠብቅ ቤታችን ስለሚታየን ልጆቻችን ስለሚታየን እ በቃ ወንዶች ምን ያስባሉ? ውጭ ያለው የሚለብሱት ለብሰው የሚወጡት የሚኳኳሉት ስንት ነገር አይተው ነው ውጭ ውለው የሚመጡ ያሉት ወንዶች። አንቺ ግን ራስሽን ጥለሽ ወይ ደግሞ ቢጃማ ከቢጃማ ውለሽ ታድሪበታለሽ። አዳርም ስተኝ ይህን አትቀይርም ቢጃማው። ስለዚህ ምንድ ነው ወንዶች የምን ባህሪ አላቸው? የመሰላቸች ባህሪ፣ ወደ ውጭ የማየት ባህሪ አላቸው። ስለዚህ ምን ለማለት ፈልጌ ነው? አንቺ ከዚህ በፊት አላገባሽም ነበረ። የዚህ በፊት ላይፍ ሄደ በቃ። ገባችኋ? ማሰብ ያለባችሁ የልጃችሁ ላይፍ ነው በቃ። በልጃችሁ አዲስ ህይወት አዲስ ነገር ነው የምትፈጥሩት እንጂ ያለፈ ላይፍ። አብርሃም እቃቃ እየተጫወትክ ነው እዚህ ጋ ማለት ነው። እቃቃ አገር ቤት እንዴት ነው ጭቃ አብቶ ቦክቶ እዛው እቃቃ ምናምን የምንለው የምንጫወተው ነገር የለም እንደዛ፣ እየተጫወትክባት ነው ሩታ ላይ ማለት ነው። እንደኔ ሀሳብ ማለት ነው አንተ ባለትዳር፣ የፈለገ ነገር ቢሆን እኔ ከዚህ ጥፋተኛ ማለት ነው አብርሃም። አይደለም የአብርሃም ጥፋት አይደለም እላለሁ። አሁንም ራሱ ሩታ፣ ለምን ፈቀድሽለት እዚህ ውስጥ እንዲገባ? አንቺ አምነሽ ወደሽ የገባሽበት ነገር ነው። አሁንም ቢሆን ማለት ነው ግን ምን ማድረግ እንዳለብሽ አሁን ከዚህ ህይወት ማስቆም አለብሽ። አብርሃም ቶሎ ብለሽ ማስቆም አለብሽ። ፍቅር ወላሂ ላዚም እንደዚያ አይልም። እኔ ከዚህ በፊትም ቪዲዮ ሰርቼ ነግርሻለሁ ማለት ነው። ፍቅር ትንሽ ነገር ነው የሚሸውደው በነገራችን ላይ ማለት ነው። ፍቅር ይሄ አሁን እሷ ገዝታ የሰጠቻቸው ነገሮች ለሱ ትልቅ ነገር ናቸው። ገብቷቸል ትሪትመንት እያደረገችው ነው። ወጥተው እየተዝናኑ ነው። ወጥተው ሻይ ቡና እያሉ ነው። ቪዲዮ እየቀረጹ ነው። እሱ ወንድ ልጅ ነው። ቀስ በቀስ ቀስ በቀስ እያለ ይህን ፍቅር ሊገባው ሊነካው ይችላል ውስጡ። ስለዚህ እሷን ቪዲዮ ሰርታለች፣ እኔ ፍቅር ይዞኛል ከአብርሃም ብላለች። ይሄ እኔ አላቅም ሩታ፣ እንዴት እንዳሰብሹ አላቅም። ህይወትሽ መምራት የምትችው አንቺ ነሽ። ራስን ጠብቀሽ አዲስ ህይወት ነው ያለሹ። ይሄ ነገር በቅርብ ራሱ ካላቆምሹ ማለት ነው ካላስቆምሹ እርግጠኛ ነኝ እንደሚደርባት። እኔ ልንገረሽ፣ እንደሚጋቡ አትጠራጠሩ። በቃ በስትክክል እየነገርኩሽ ነው። እዚህ ጋ አንቺ እዛ ጋር ተሰባብረሽ ከልጅ ጋር አረገሽ፣ እሱ ደግሞ ይኸው ውጭ ላይ እንደፈለገ እየሆነ ነው ማለት ነው።